ጉሮ ተጨምሮበት ነው እንጂማ ሽንኩርት ብቻውንማ እንደዚህ አያስለቅሰንም። ባለ ሱቅ ሽንኩርት አለ አለ። ስንት ኪሎ ነው የፈለከው? አንድ ኪሎ ስንት ነው? አንድ ኪሎ መቶ ሀምሳ ብር ነው ሽንኩርቱ። እጅም ጀመረ ን አረ ኪሎ ጨምሮብን እኮ ነው አሁን። ቀልዱን ተውና አንድ ኪሎ ሽንኩርት ስጠኝ ወንድሜ። ሽንኩርት ገዝቼ መጣው

መሱድ አቤት፣ እንቆቅል ምን አውቅል? ብሄድ ብሄድ የማይደክመው ማብራት ሀሎ፣ ጋስ ተጋቡ ምን አሉ? የጋሽ ከበደ ልጅ ባንጀራሪን ተመረቀ። ይበለው፣ መጥፎ ሰው ነበረ፣ እንኳንም ባንጀራሪ ተመረቀ። እስኪ ዛሬ ደግሞ ለባለቤት ጫማ እንግዛለን። አንድ ጫማን ሳያቀይር ሶስት መንግስት ታየን። የኔ ወንድም፣ እስኪ ለባለቤት ምርጥ ምርት ዳማስታ። ለገንዘቡ አታስብ፣ ጫማው ብቻ አሪፍ። እሺ። ይኸው ምርጥ የቪየትናም ጫማ ለጥንካሬው አያስቡ። ይህን ጫማ የትም ብሄዱ አያገኙትም። ስለ ጥራቱ አይጠራጠሩም። ከጫማዎች ሁሉ ለየት ለጫማ ነው። ምን ነው የኔን ጭቃና ቦይሳል ራሱ ይዘላላል። በጣም አሽቃበክ። ለነገሩ ጫማ አሪፍ ይሁን እንዲ። ለገንዘቡ አታስብ እና ዋጋው ስንት ነው? ዋጋውማ ሰባ ሺህ ብር ነው። ሰባ ሺህ ብር? አዎ ሰባ ሺህ ብር። ጫማው ስንት ቁጥር ነው? አርባ ሁለት ቁጥር ነው። አጉል ሀብታም ሀብታም ሲሰራ የሀብታም ጫማ መሸጫ ገብቼ ዛሬማ አርዋ አረዳትም። የኔ ወንድም በዚህ ከራ ስልሳ ቁጥር ይኖራል እንዴ? እ የትየ ቀለማ ልጅ እንዴት ነህ? ሰላም ነው ታቶ በለጠ። ተመርቀሻል? ደግሞ ስንተኛ ወጣ? ሚስትህ ግን ደህና ናት? ታቶ በለጠ፣ አሁን የጠየቅኩ መልስልኝ። ስንተኛ ወጣ አልኩህ እኮ። ልጆት እንዳና ናይ በሉልኝ። እሺ፣ አንተ የጠየቅኩ መልስልኝ እንጂ ነህ አንተ እንዴ! ለምንድን ነው ትምህርት ቤት ያለኝ እኮ በዚህ እንሰ ኳስ ደግሞ የባለፈውን የቤት ስራ ለምንድን ያልሰራው? ጎረቤት ጋኩ ስላደርጉኝ ነው። የቤት ስራ ያልሰራው በምን ምክንያት ነው? ጎረቤት ያደርከው? የቤት ስራ እኮ ላለመስራት ነው። የቤት ስራ ላለመስራት? እኔ እኮ በአንተ እድሜ ወይኔ፣ የጀመረው የቤት ስራ ሳልሰራ አባቴ አንድ ቀን ብቻ እኮ ነው የመታኝ፣ ሌላው በሙሉ የግድያ ሙከራ ነው። እኔ ስለማልገርፍ የቤት ስራ አለመስራትን እንደ ጀብድ ትቆጥረዋለህ አይደል? በእናንተ ጊዜ ቀረ። አሁን ቶሎ ተደበቅ፣ አስተማሪክ ሳታይ መጀመሪያ ማንቅር አለክ። እንዲሁም መደበቅ ያለብህ አንተን። አባዬ እንዴ ለምን? ምክንያቱም

ሪቤካ፣ ወጡን እንደ ሹርባ በማንካ እየተቀባበልን ጠጣላለን። ሀብሩን ደግሞ ይጠራቀምና የቤት ኪራይ ከፍ ቀልደኝ። ሰላም አሉ። ጋሼ ሰላም ነው፣ ይመስገነው። አረፍ በሉ። የመጣሁበትንም አላማ ሳላሳካ ልቀመጥ የላኩኝ ሰዎች አይፈቅዱም። ምንድነው የመጡበት አላማ? የመጣው በስማላማ ልጆትን ለልጃችን እንዲሉን ነው። ልጆትን ለልጄ? በዚህ ዘመን ልጅ መዳር ከባድ ነው እና ጊዜ ምንም ከባድ ቢሆን ያርሶ ልጅ ቆማ አልቀር ነው እና ልጁ ጸባዩ እንዴት ነው? ጸባዩማ ተመሳሳይ ነው። መቼ እንዴት ጠጥቶን ሰፈሪ በጠብጣል። ሳይጠጣል ሰፈሪ በጠብጣል። እና ልጁ ምን አለው? ሰውየውማ ሙድም አለው ፈጣሪም አለው። ያልኩት የራሱ የሆነ መኪናና ቤት አለው። እርሶ ስንት አመቶት ነው? እኔማ ሰባ አመቴ ነው። እርሶ በሰባ አመቶ የግሎች መኪናና ቤት አለት? የለኝም። ታዲያ እርሶ በሰባ አመቶ ያላገኙትን እሱ በሀያ አምስት አመቱ ኬት ያመጣል? ሰባት መቶ ፈራ ሰዎች ባለ ከበደ፣ ቀበሌያችን ከንቲባ በጎ ነኝ። አረፍ በሉ። እንዴት? እኔማ ቀበሌ እንደለመዱ ጠይቆ ስመጣ ነገን ውያሉኝ እንዳያግሏሉኝ ፈርቼ ነበር። እውነቴን እኮ ነው ጋሽ ከበደ፣ የኢትዮጵያን ሕዝብ አመት ሙሉ ያጠራቀመውን ትግስት ቀበሌ አበል አይደል እንዴ መጥቶ የሚጨርሰው? ኧረ እማማ ዝናሽ፣ እባክህ ተወኝ በጣም አሞኛል እና ደሞቱን ተመረመሩ። አዎ እርግጠኛ ነኝ። ደሞት ሲመረመር ደሞት ውስጥ የተገኘው የኢትዮጵያ ሕዝብ ቀልብ ነው እና ምን እኔማ ስጋ ያምረኛል። ስጋ እኔ ያመጣሁት ስጋ? አዎ፣ አይዞ አምሮ አምሮ ይተዋል። እኔ ብቻ ነኝ ግን ደፈኑ። ለመቶ ብር ከቤት እየወጥቼ መቶ ብሩ ነው የምጠቀመው። መቶ ብሩ ደግሞ የሚሰለብብኝ። የሆነ ነገርማ አለ እንደ መስል። በገዛ እንዴ እየተከተለችኝ ነው። አምስት ሺ ብር፣ አምስት ሺ ብር። ይኸው አሁን በኪሷን ያግጡብሃል። ለነገሩ ሊሆን ይችላል። አጋጭ ከመብዛቱ የተነሳ አጋጭ እራሱ እየታገተ ነው። እማዬ፣ ማነው ልጄ? ነው የመጣው አቤት ምንፈለጉ ማዘር? ልን ልጄን የመታውን ሰው ነው። ልጆትን እኛውን ነው መታ ነው። ኧረ እማዬ እነሱ ናቸው፣ እነሱ ናቸው እናንተ የመታ ነው።